እስኪ ስለ ኢትዮጵያ ሬምቦ ነው ያመስለኝ። ስለ ራሱ ስለ ሬምቦ ሬምቦ ራሱ ከዚህ ነው የተቆረጠው፣ ከዚህ ሰው ታሪክ ነው የተቆረጠው። አብዲሳ አጋ ይባላል። ሁለተኛ ዓለም ጦርነት ነው ጊዜ ማለትም ኢትዮጵያ ሁለተኛ በተወረረች በጣሊያን በተወረረች ጊዜ ጣሊያኖችን ሲዋጋ ሁለት ቦታ ቆስሎ ተማርኮ ወደ ጣሊያን ታስሮ የሄደ ሰው ነውና ጣሊያን ውስጥ ያደረገው ታሪክ ሬምቦ ማን ነው ሬምቦ ቪትናም ውስጥ ያደረገው ፊልም ነው። ይሄ ሰው ግን በሪል ላይፍ ሬምቦ ላይፍ የኖረ ሰው ነውና ከእስር ቤት እናመልጣለን ብሎ ይፎክራል። አንድ ቀንም በተመተተ ሰዓት አምልጦ ማምልጥ እንዴ? ያመለጠው ብርድ ልሱን ቀጣጥሎ፣ አንሶላ ቀጣጥሎ እንደ ፊልም ማለት። ይሄ ታዲያ ሬም በኋላ ነው ያመለጠ። ከዛ አምልጦ እንደ መሸሽ ተመልሶ ሄዶ የጣሊያን ጋርዶችን በተኙበት ቦምብ ጥሎ አንቆ በቃ እንደ ፊልም ኋላ ምናምን አንቆ ምናምን ገሎ ሌሎች እስረኞችን አስወጥቶ መሳሪያ ከጓደኞቹ ከሆኑ ነው መሳሪያ ሰርቀው፣ ምሽግ ይሰራሉ። ወጥተው ከእስር ቤቱ ማለት ነው እና የጣሊያን ወታደሮች ሲመጡ እንካቀመስ እንካቀመስ ነው አልኩ እና በሱሩ አራት መቶ የብዙ ሀገር ወታደሮች ሌሎቹ የዩጎስላቪያ ዩጎስላቪያ የእንግሊዝ የእንግሊዝ ሲሰሩ የሌላ ሀገር ከሁሉም ሀገር የተሰበሰቡት ደግሞ በሱ ስር ነበር እና አራት መቶ ት ደግሞ በሱ ስር ነበር እና አራት መቶ ወታደር በሱሩ ነበር እና ነው የሰው ሀገር ሄደ ልትዋጋ ምትችሉ በዚህ ደረጃ ማለት ነው። እና ሁለተኛ ዓለም ጦርነት መጨረሻ መዳረሻው ቀርቦ ነበረ። እንግሊዝም ስረዳቸው ነበረ። ከብዙ ትግል በኋላ ከብዙ ጊዜ ትግል በኋላ ሮም በክብር የሀገሩን ባንዲራ እያውለበለበ አራት መቶ ወታደሮች ገር የእሱን ሀገር ባንዲራ ክንዳቸው ላይ አሳስሮ ኢትዮጵያ ውስጥ ሆኖ አይደለም ሆን ኢትዮጵያዊ ማለት ነው። የሰውም ሀገር ሄዶ ሀገሩን ያስከብራል።